የሲአይኤ ሰላይ ነው። አንገቱ ላይ የታሰረለትን የረቀቀ ካሜራን ተጠቅሞ የሶቪየት ኒውክለር ተሸካሚ ሰርጓጅ መርከቦች ወይም ሳብማሪንስን ይሰልላል። ይህ ደግሞ ሌላ ሰላይ ዶልፊን ነው። ቦምቦችን በመሸከም የጠላት መርከቦች ላይ ያጠምዳል። ይህ ቁራ ዝም ብሎ እየበረረ አይደለም። የኬጂቢ ሰላዮች በሚያደርጉት ስብሰባ አካባቢ መቅረጸ ድምፅ ለማስቀመጥ ተለኮውን እያካሄደ ነው። ይህ ድመትም የቻይና ዲፕሎማት ላይ ስለላውን በጆሮ አካባቢ በሰርጀሪ በተገጠመለት ማይክራፎን እና በጭራው ላይ ባለ አንቴና እያካሄደ ነው። ይህ ሁሉ ፊክሽን ይመስላል። በሀገራችን ከታዋቂ መጽሐፍት መካከል ራማ ተዋራ ላይ ቀያይ ወፎችን ጨምሮ ብዙ የፈጠራ ሥራዎች በሰላይ እንስሳቶች ዙሪያ ተሰርቷል። ነገር ግን በእውነትም አሉ። በ2019 እንደ አውሮፓውያን አቆጣጠር ሲአይኤ ለሕዝብ ይፋ ባደረጋቸው ሰነዶች መሰረት ከሁለተኛው የዓለም ጦርነት በኋላ በነበረው የቀዝቃዛው ጦርነት ፉክክር የታሰቡ የተሳኩም ያልተሳኩም ሙከራዎች ነበሩ። ከእነዚህ መካከል አራቱን በዛሬው ፕሮግራም እናያለን። The CIA spent millions of dollars on a cat to turn her into a spy.

እነርሱ ማድረግ የማይችሏቸውን ተግባሮች ሲያሰሯቸው ቆይተዋል። የውሻ የማሽተት ብቃት ከሰዎች ልጆች አስር ሺህ እጥፍ ነው። ሮምን ለመውረር ታላቁ የካርቴጆች መሪ ሃኒባል ዝሆኖችን በበረዷማው የአልፕስ ተራራ ለማለፍ ተጠቅሞባቸዋል። በሁለተኛው የዓለም ጦርነት የፖላንድ ወታደሮች ጣሊያኖች ላይ ድቦችን ለቀውባቸዋል። በኢራን የአሜሪካ መንግስት ዶልፊኖችን በውሃ ውስጥ የተቀበሩ ፈንጂዎችን ለማወቅ አሰልጥነዋቸዋል። በ2019 በተመራማሪዎች የተገኘው የዓሣ ነባሪ ዝርያ አንገቱ ላይ ካሜራ ታስሮ ነበር። የካሜራው አምራች ደግሞ የራሺያ መንግስት ነበር። በ2007 ኢራን 14 ሽኮኮ ወይም ስኮልስ የተባሉ ትንንሽ እንስሳትን የኒውክሌር ማብለያ አካባቢ ሲሰልሉብኝ አግኝቻለሁ በማለት በቁጥጥር ስር አውላቸዋለች። የሰላይ እንስሳት ታሪክ እጅግ በጣም ብዙ ነው። እንደ ሰው ሰላዮችም በቀላሉ አይን ውስጥ ሳይገቡ እንደ ድሮኖችም በጣም ሳይርቁ ትልቅ ውጤት ያስገኛሉ። የሰላይ እንስሳቶች ሙከራ አስከፊና ጭካኔያዊ ገጽታው ወደፊት በሌላ ፕሮግራም የምናይ ሲሆን ለዛሬ ግን በፕሮጀክት አክሲዮላይት እንጀምራለን። በ1960ዎቹ አጋማሽ ላይ የአሜሪካ መንግስት ለስለላ የሚሆኑ የድምፅ መቅረጫዎችን ሳይጠረጠሩ ከቦታ ወደ ቦታ የሚወስዱ ወፎች ላይ ሙከራ የሚያደርገውን ፕሮጀክት አክሲዮላይትን አስጀመረ። በመጀመሪያ ለምርጫ የቀረቡት ወፎች ብዙ ነበሩ። በመጀመሪያ ንስር ንስር በማያውቀው ቦታ በመብረር ከባድ እቃዎችን ለመሸከም እና በአንገቱ ዙሪያ ያለውን መልእክት ከቦታው ሲደርስ በመውለቅም ጎበዝ ነበር። ነገር ግን ጠንካራ በራሪዎች አይደሉም በማለት ተጣሉ። እዚህ ጋ ግን ልብ ማለት ያለብን እነዚህ መረጃዎች የሚመጡት ከሲአይኤ ዶክመንት ስለሆነ ሙከራው አልተሳካም ያሉት ሁሉ በእርግጥም ያልተሳካ መሆኑ አጠራጣሪ ሊሆን እንደሚችል ነው። ቀጣዩ ጉጉት ነበር። ጉጉቶች በማዳመጥ ችሎታቸው ሲጠሩ ንቁ በመሆናቸው እና በጨለማ ማየት በመቻላቸው ቢደነቁም በቀን ነገሮችን የመለየት ችሎታቸው ከሌሎች ወፎች ግን በጣም ያነሰ ነበር። በስተመጨረሻም በሁሉም ነገር የተመቻቸውን ወፍ አገኙ። ዱዳ የተባለውን ቁራ ነበር። ቁራዎች በጣም አስተዋዮች፣ የወደፊቱን የሚያስቡና የተወሳሰቡ ስራዎችን መስራት የሚችሉ ፍጥረቶች ናቸው። ፕሮጀክት ታክሲዮላይት በካሊፎርኒያ አካባቢ በሚገኝ ሳን ክሌመንት በተባለች ደሴት ላይ ተጀመረ። ፈተናው ከደሴቱ በመነሳት ወፎች በቅርብ ወዳለ መርከብ በሮ መመለስ ነበር። ነገር ግን የነፋስ ግፊትና ርቀቱ ለብዙዎች ከባድ ነበር። አብዛኛዎቹ ወፎች ከ1.6 እስከ 2.2 ኪሎ ሜትር ብቻ ሲበሩ፣ ዱዳ ግን 5.6 ኪሎ ሜትር በረረ። ከወር በኋላም ያንን ርቀት በእጥፍ ጨመረው። ለአብዛኛዎቹ ሰላይ ቁራዎች ፈታኝ የነበረው በሌሎች ወፎች የሚደርስባቸው ጥቃት ነበር። ዱዳ ለዚህ መፍትሄ ያደረገው ከፍታውን ጨምሮ መብረር ነበር። ከዚህ በተጨማሪ የቁራዎች አስተዋይነት ቢሮዎችን፣ ጠረጴዛዎችን እንዲሁም ዶክመንቶችን አንዱን ከሌላው ለይቶ መስረቅ ሁሉ በመቻላቸው ሲአይኤ በቁጥር ብዙ የሆኑ ቁራዎችን አሰለጠነ። እንደ ሲአይኤ ዶክመንት ከሆነ የሚሰራው እንዲህ ነው። አንድ የሲአይኤ ሰላይ በሁለት ሌሎች ሰዎች ንግግር ላይ መሰለል ከፈለገ ከሰዎቹ በመቶ ሜትር ርቀት ላይ ይቆማል። በመቀጠልም የመጠቆሚያ ሌዘር ወይም ጨረሩን በመጠቀም ቁራው እንዲሄድበት የሚፈልግበትን ቦታ ይጠቁመዋል። ቀጥሎም ሰላዩን ቁራ ማዳመጫ መሆኑን እንዳይለይ በሌሎች ነገሮች የተሸፈነ ማይክራፎን በአፉ አስይዞ ይለቀዋል። ቁራው ሌዘሩ የሚያሳየው ቦታ ካረፈ በኋላ ማዳመጫውን አስቀምጦ ወደ መጣበት ቦታ በምልክት ተጠርቶ ይመለሳል። የሚፈልጉትን ያህል ካዳመጡም በኋላ በተመሳሳይ መንገድ ማዳመጫውን ከተቀመጠበት መልሶ ይዞ ይመጣል። ታዲያ ዱዳ ብዙ ጊዜ አልኖረም። አንድ ቀን በግዳጅ ላይ ሳለ በሌሎች ቁራዎች ተገደለ። ፕሮጀክት አክሲዮላይት ሁለት እርግቦች በሌላኛው የአሜሪካ ክፍል ደግሞ ፕሮጀክት አክሲዮላይት ሁለት እርግቦችን የማሰልጠን ስራ እየሰራ ነበር። በመስከረም 1976 እንደ አውሮፓውያን አቆጣጠር ከአየር ላይ የተወሰዱ ምስሎች እንደሚያሳዩት የሶቪየት መንግስት በሊኒንግራድ የኒውክሊየር ማብለያ እየገነቡ ነበር። ይህንን ጉዳይ በጥልቀት መመርመር የፈለጉት ሲአይኤዎች ጥራት ያለው ምስል ከሳተላይት ላይ በጊዜው ማግኘት ስላልቻሉ ከታርጌቱ 30 ሜትር ርቀት ላይ ያለምንም ጥርጣሬ መብረር የሚችሉ እርግቦችን ማሰልጠን ጀመሩ። የእርግብ ለስለላ እና ለጦርነት የነበረ ጉልጓሎት የቆየ ታሪክ ሲሆን በአንደኛው የዓለም ጦርነት ሳይቀር እንግሊዛውያን እርግቦችን በጠላት ሰፈር እየለቀቁ ከሰዎች ሰላዮቻቸው መልእክት በወረቀት ተጽፎ በእርግቦቹ አማካኝነት ይመለስላቸው ነበር። የእርግቦች ትልቁ ብቃት የትም ቦታ ቢለቀቁ ተመልሰው ወደ ቤታቸው የሚያመጣቸውን መንገድ ፈልገው ማግኘታቸው ነበር። እስከ ዛሬም ድረስ ይህ ብቃታቸው እንዴት እንደሚሰራ አይታወቅም። እርግቦቹ ከሰለጠኑ ወይም ከተላመዱ በኋላ አንገታቸው ላይ ቀለል ያለ ባለ 16 ሚሜ ካሜራ ይገጠምላቸዋል። ካሜራው በውስጡ ደቂቃ የሚቆጥር ታይመር አለው። እርግቡ ታርጌቱ ጋር በሮ ለመድረስ የሚፈጅበት ደቂቃ ይሰላና ከዛ ደቂቃ ጀምሮ ካሜራው በደቂቃዎቹ ውስጥ አውቶማቲክሊ ከ150-200 ፎቶዎችን ያነሳል። ታዲያ ሲአይኤ እርግቦችን ኤ ቢ ሲ የሚባል ስልጠና ማሰልጠን ጀመረ። እርግቦችን ከኤ ቦታ ይለቋቸዋል። ልክ ቢ ቦታ ሲደርሱ ምግብ ይሸለማሉ። ከዚያ በኋላ ግን ከቢ ይልቅ ሲ ቦታ ጋር ሲደርሱ ምግብ ይሰጣቸው ተጀመረ። ስለዚህ አንድ እርግብ ምግብ ለማግኘት ከኤ ተነስቶ በቢ አልፎ ሲ መድረስ ነበረበት። ይህ ስልጠና በተለያዩ የአሜሪካ ግዛቶች ተደረገ። አንዳንዶች በረው በዛው ሲጠፉ፣ ሌሎች ደግሞ በጣም ዝቅ ብለው በመብረራቸው በመኪኖች ተገጩ። አንዳንዶች ግን ጠቃሚ ነበሩ። የሲአይኤ ዶክመንት እንደሚያሳየው ከአራት በረራዎች አንዱ የተሳካ ነበር። እርግቦቹን ለመልቀቅ የተለያዩ ዘዴዎችም ነበሩ። ሰፊ ኮት በመልበስ በዛ ውስጥ በመያዝ በእጅ ቦርሳ እንዲሁም ከመኪና ታችኛውን ክፍል ላይ ቀዳዳ በመስራት በዛ አማካኝነት መልቀቅ ነበሩ። ታዲያ የሲአይኤ ተልዕኮ በሶቪየት ኒውክለር ማብለያ ጣቢያ አካባቢ እንዲካሄድ በነሐሴ 1978 ተወሰነ። ነገር ግን ውጤቱ እስከዛሬም አይታወቅም። እስካሁን ያየናቸው ለስለላ የዋሉት እንስሳት ሲሆኑ፣ በቀጣይ ደግሞ ጠላትን ለማጥቃት የዋለውን እንስሳ እናያለን። ፕሮጀክት ኦክሲጋዝ ዶልፊን ጄምስ ደብሊው ፊትስጄራልድ የተባለ ተመራማሪ ኢንጂነር እና ፊዚሲስት በ1964 እንደ አውሮፓውያን አቆጣጠር ስለ ዶልፊኖችን እንዴት ለጦርነት መዋል እንደሚቻል በብዛት እያሰበ ባለበት ወቅት በአንድ ፓርቲ ላይ ከአንድ ሰው ጋር ስለዚህ ጉዳይ ያወራል። ያ ሰው እንደ አጋጣሚ ወይም ታስቦበት ይሁን አይታወቅም የአሜሪካ ባህር ኃይል አድመራል ነበር። ይህም ሰው ጄምስን ከሲአይኤ ሰዎች ጋር አስተዋወቀው። በዚህ ወቅት በቴሌቪዥን ላይ ፍሊፐር የተባለ ስለ ወንጀልን የሚያጋልጥ ዶልፊን ተከታታይ ድራማ ነበር። ድራማው ይሁን ሲአይኤን ይህንን ለመሞከር ያነሳሳው የሚለው ጥያቄ እስካሁንም መልስ አልተገኘለትም። ይህም ሆነ ያ ሲአይኤ ጄምስን ወደ ፍሎሪዳ በመላክ ላቦራቶሪውን በዚያ እንዲያቋቁም ያደረጉት። ፕሮጀክት ኦክሲጋዝም ተጀመረ። የፕሮጀክት ኦክሲጋዝ ዓላማ ዶልፊኖች ፈንጂ እና ቦንቦችን በጠላት መርከቦች ላይ እንዲያጠምዱ ማድረግ ነበር። ይህንንም ለማሳካት ዶልፊኖች ቦምቡን እንዲጎትቱት የሚያስችላቸው ማስክ መሰል ነገር በአፋቸው ላይ እንዲያደርጉ ተሰራላቸው። ይህንም ፈጣንና ስኬታማ ውጤትን አስገኘ። በህዳር 1964 ዶልፊኖች በጣም ጠቃሚና እስከ ኒውክሊር ቦምብ መሸከም እንደሚችሉ በሲአይኤ ታምኖባቸው ነበር። ከዚህ ባለፈ የድምፅ ማዳመጫ መሳሪያዎችም በጠላት ሰርጓጅ መርከቦች ላይ ማስቀመጥ እንዲችሉም ሰልጥነው ነበር። ነገር ግን አብዛኛው የዚህ ፕሮጀክት ፋይሎች የተቀነሱ ወይም ሪዳክት የተደረጉ ሲሆን ውጤታቸውንም ማየት አንችልም። ይህም አንዳንድ ሰዎችን ሙከራው ስለተሳካና እስካሁንም ስለሚጠቀሙበት ስለሆነ እንዲጠራጠሩ አድርጓቸዋል። በመስከረም 1967 ዓ.ም ይህ ፕሮጀክት ሲአይኤ ከአሜሪካ መከላከያ ሚኒስቴር ጋር የሚያካሂደው እንደሆነ እና በሚስጥር ዕቃዎችን ለመቀባበል እንደሚጠቀሙባቸውም የሚያሳይ ዶክመንቶች አሉ። ፕሮጀክት ኬቻል አኩስቲኬቴ። ይህች ድመት አኩስቲኬቴ ትባላለች። በሲአይኤ ከተካሄደው የድመት እና ውሾች ሙከራ ፕሮጀክት ኬቻል ታዋቂዋ ነች። በ1960ዎቹ ሲአይኤ በግልጽ ሰዎች በተሰበሰቡበት ቦታ የሚደረጉ ውይይቶች ላይ መሰለል ፈለገ። ይሄ ደግሞ በጫጫታ መካከል በትኩረት ማዳመጥን እና ትኩረት አለመሳብን ይጠይቃል። ስለዚህ ድመቶች እና ውሾችን መጠቀም ቀለል ባለ ሰርጀሪ ማይክራፎን በድመቷ ጆሮ ውስጥ ይቀበራል። እንዲሁም ድምፁን አስተላላፊ ወይም ትራንስሚተር እና አንቴና ይቀመጡባታል። ነገር ግን ችግሩ ድመት ምንም ያህል ቢያሰለጥኗት ያው ድመት መሆኗ ነው። ረሃብ እና ተቃራኒ ጾታ ያለው ድመትን ሲያዩ መዘናጋታቸው አይቀርም። እናም አንዳንድ ሰው የሚያውቀው ታሪክ ተፈጸመ። 25 ሚሊዮን ዶላሮችን እና ብዙ ጊዜ የፈጀው አኮስቲክ ኪቲን በተግባር ለማየት ወደ ቦታው ተወሰደች እንድታዳምጥ ወደ ተፈለገው ሰው ስትለቀቅም የመኪና መንገድ እየተሻገረች በነበረችበት ወቅት በመኪና ተገጭታ ሞተች። ሲአይኤ እንስሳትን ማላመድ እና ማሰልጠን ብቻ አልነበረም ስራው፣ እንደ አዲስ መፍጠርም ጭምር። ይህ የምትመለከቱት በውጭ ሀገር ድራገን ፍላይ በመባል የሚታወቅ እንስሳ ነው። ነገር ግን ሲአይኤ በ1970ዎቹ

ሙቭስ ዲፈረንት ክሪቸርስ ሪል ላይፍ ካውንተርፓርትስ አር ፕሮግራምድ ቴስትድ በቀጣይ አንድ ፕሮግራም ዩናይትድ ስቴትስ ዲፌንስ አድቫንስ ሪሰርች ፕሮጀክት ኤጀንሲ ወይም ዳርፓ ተብሎ በአጭሩ ስለሚጠራው በየዓመቱ በቢሊዮኖች ዶላሮች የሚመደብለት ነገር ግን ተቆጣጣሪ አካል ስለሌለው አሜሪካ የዓለም ህዝብ ለሌላ 20 እና 30 ዓመታት የማያውቀው ቴክኖሎጂ አሏት። ሥላስ ባላት ተቋም እና እንዴት እንስሳትን በማዳቀልና እና ጭካኔ ስለተሞላባቸው ኤክስፐሪመንት ወይም ሙከራዎች እንዲሁም ስለ ፕለም አይላንድ ወይም ደሴት ፕሮግራም እሠራላችኋለሁ።